ሰላም ጤና ይስጥልን። የክንፋም መረጃ ቤተሰቦቻችን የተመረጡና አዳዲስ ዜናዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ሌተናል ጄኔራል ፃድቃን ገብረትንሳኤ ሻዕቢያ ጄኔራል ታደሰ ወረደ መወገድ አለባቸው የሚል ቅድመ ሁኔታ አስቀምጧል ሲሉ ተናገሩ። ታደሰ የማይገባውን ዕድል አግኝቶ አባክኖታል፣ እሱን ማስወገጃው ጊዜ አሁን ነው ያሉ ሲሆን ስድስት ወር ቆይቶ ከተሰጡት ስራዎች ውስጥ አንዱንም አልፈጸመም ብቻ ሳይሆን የነሱን ተጻራሪ አድርገዋል ብለዋል። በህዝብ ቁጥር መጨመር ምክንያት ኢትዮጵያ ለ67 ሚሊዮን አዳዲስ ሰራተኞች የስራ እድል ማዘጋጀት አለባት ተባለ። ህወሓት የኢትዮጵያ የውጭ ጉዳይ ሚኒስቴር ለአንቶኒ ጉቴሬዝ ለላከው ደብዳቤ ምላሽ ሰጠ። እነዚህንና ሌሎች ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን በመጫን ይጀምሩ። ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው መባሉን ህወሓት አስተባበለ። ኤርትራና ህወሓት ጦርነት ለማወጅ በጥምረት እየሰሩ ነው የሚለውን ክስ ህወሓት አስተባብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር ለመንግስታቱ ድርጅት በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ጽምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ብሎ መክሰሱን ተከትሎ ህወሓት ምላሽ ሰጥቷል። ህወሓት ትላንትና ለመንግስታቱ ድርጅት በላከው ደብዳቤ ላይ በህወሓትና በትግራይ ህዝብ ላይ የተሳሳተና ፖለቲካዊ ዓላማ ያዘለ ክስ የኢትዮጵያ የውጭ ጉዳይ ሚኒስቴር ሰንዝሯል ብሏል። እንደዚህ ያለ የሀሰት ወንጀላን የፌዴራል መንግስት የፕ የኤርትራውያን ስምምነት በተደጋጋሚ እየጣሰ መሆኑን ትኩረት እንዲነፈገው የሚያደርግ ማዘናጊያ ነው ሲልም ህወሓት በደብዳቤው ገልጿል። የውጭ ጉዳይ ሚኒስቴሩ መስከረም 22 ቀን 2018 ዓ.ም በጻፉት ደብዳቤ ኤርትራና ህወሓት በቅርቡ በፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲልም ወንጅሏል። የውጭ ጉዳይ ሚኒስቴሩ መስከረም 22 ቀን 2018 ዓ.ም በጻፈው ደብዳቤ ኤርትራና ህወሓት በቅርቡ የፋኖ ታጣቂዎች የሰሜን ወሎ ዋና ከተማ የሆነችውን ወልዲያን ለመቆጣጠር ባደረጉት ሙከራ ውስጥ ተሳትፈዋል ሲል ወንጅሏል። በምላሹም በህወሓት ለተመረ ደብዳቤ የኢትዮጵያ መንግስት ሐሰተኛ ክሶችን ህወሓት ላይ በማቅረብ የዓለም አቀፍ ማህበረሰቡ ትኩረት ለማሳጣት እየሞከረ ነው የሚላል የውጭ ጉዳይ ሚኒስቴሩ ጌዲዮን ጢሞቴዎስ ለተመድ ዋና ጻፊ አንቶኒዮ ጉቴሬዝ የጻፉት ደብዳቤ በኤርትራ መንግስትና በህወሓት አክራሪ አጀንዳ መካከል ያለውን ጥምረት ባለፉት ጥቂት ወራት ውስጥ ግልጽ እየሆነ መጥቷልም ብሏል። ህወሓት ትላንትና መስከረም 28 ቀን 2018 ዓ ም ለጉቴሬዝ በላከው ደብዳቤ ላይ ማተኮር ያለብዎት የሰላም ሂደቱ የገጠመው መሰናክል እንዲሁም እየተባባሰ የመጣውን ስጋት ላይ ነው ብሏል። የኢትዮጵያ መንግስት ክስ መሰረት አልባ ነው ያለው ህወሓት በትግራይና በኤርትራ ህዝብ መካከል ያለው የሚለውን የህዝብ ለህዝብ ትስስር ሰላምና ቀጠና የእርቅን የሚያረጋግጥ ሆኖ ሳለ መሰረት አልባ ክሶች ሌላ ጦርነት በቀጠና ያስነሳል ሲልም ከሷል። የፌዴራል መንግስት መሰረት አልባ ክሶችን አመካኝቶ ሌላ ጦርነት በክልሉ ላይ ሊከፍት ይመስላል ሲልም በደብዳቤው ወንጅሏል። ህወሓት ደም አፋሳሽ ጦርነት ያስቆመው የፕሪቶሪያውን ስምምነት የጣለበትን ግዴታ አክብሮ ቢቀጥልም የፌዴራል መንግስት በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነት በማስፈን ረገድ ግዴታውን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያ፣ ምግብ፣ ህክምና አያገኙም። አብዛኛ የሚገኘው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባላት ባልሆኑ ኃይሎች ይዞ ታስር ነው ሲልም ህወሓት ለተመድ ቅሬታውን ገልጿል እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብን መሬት ይዘዋል የትግራይን ስነ ህዝብ አወቃቀርም ለመለወጥ የሚደረግ ነው የፌዴራል መንግስት ተቋማት በይፋ የምዕራብ ትግራይ የአማራ ክልል አካል ነው የሚል ንትርክ በመክፋፋት የፕሪቶሪያውን ስምምነት ጥሰዋል ሲልም ከሷል የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህወሓትና ትግራይ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂዎችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲልም ከሷል የኤርትራ መንግስትና ህወሓት በቅርቡ በፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማ ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸውም ሲልም ወንጅሏል። የውጭ ጉዳይ ሚኒስቴሩ ደብዳቤ የህወሓት ወታደራዊ አዛዦችና ተዋጊዎች በቀጥታ ወልዲያን በማጥቃት ዘመቻ እንዲሁም በራያና ወልቃይት አካባቢ በነበሩ አለመረጋጋት ላይ መሳተፋቸውን ያትታል። በአማራ ክልል በሰሜን ወሎ ዞን ወልዲያ ከተማ አስተዳደር ዙሪያ ባሉ አካባቢዎች ከመስከረም 16 ቀን 2018 ዓ.ም ጀምሮ የፋኖ ታጣቂዎች ከመንግስት ኃይሎች ጋር ውጊያ ያካሄዱ ሲሆን፣ በዚህ የተነሳ መንገዶች ተዘግቶ ነበር። ለቀናት በዘለቀው በዚህ ግጭት የኢትዮጵያ መንግስት በሰሜን ወሎ ጉባ ላፍቶ ወረዳ ሳን ጣልቃ ከተማ ጤና ጣቢያ ላይ በፈጸመው የድሮን ጥቃት አራት ሰላማዊ ሰዎች ህይወት ማለፉን ዘግቦ ነበር። የኢትዮጵያ መንግስት በደብዳቤ ህወሓት የፕሪቶሪያውን ስምምነት ጥሷል ሲልም ቢከስም ህወሓት ምላሽ በላከው ደብዳቤ የፌዴራል መንግስት ስምምነቱን እንደ ጣሰ መሆን ችሏል። በህወሓት በተጻፈው ደብዳቤ ላይ በፕሪቶሪያው ስምምነት እንደተቀመጠው የመከላከያ ሰራዊት አባላት ያልሆኑ ኃይሎች ትግራይ ለቀው አለመውጣታቸውን ጨምሮ ሌሎች የስምምነቱ ጥሰቶች የሰላማዊ ሂደቱን አሰናክለዋል፣ አለመረጋጋትም እንዲሰፍን ምክንያት ሆነዋል ብሏል። ከፕሪቶሪያው ስምምነት ጋር በሚጻረር ሁኔታ የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅናውን መንፈጉ ፖለቲካዊ ዓላማ ያለው ነው ሲልም የከሰሰው ህወሓት በትግራይና በአካባቢው እየጨመረ የመጣው ወታደራዊ እንቅስቃሴ ሚያሰጋል ብሏል። የኢትዮጵያ መንግስት ከትግራይ ሰራዊት የተገነጠሉ ወታደሮችን ማሰልጠንና ማስታጠቅ ቀጥሏልም የሚል ክስም ሰንዝሯል። ይህም ዳግመኛ ግጭትን ሊቀሰቅስ እንደሚችልም ገልጿል። ህወሓት አንቶኒ ጉቴሬዝን በመጥቀስ በጻፈው ደብዳቤ ያልተተገበሩ የፕሪቶሪያ ስምምነቶች በተመለከተ የአፍሪካ ህብረት ግምገማ እንዲያደርግ ይጠይቋል። እርሶም የፖለቲካ ውይይት ማድረግን እንዲደግፉ እንጠይቃለንም ብሏል። የፖለቲካ ውይይት የፕሪቶሪያውን ስምምነት ፈራሚዎች አንዳቸው ሌላቸው ያላቸውን እምነት ያሳድራል የስምምነት ድንበራውንም ያረጋግጣል ሲልም አክሏል። የውጭ ጉዳይ ሚኒስቴሩ ለመንግስታቱ ድርጅት ዋና ፀሐፊ በጻፈው ደብዳቤ ላይ ኢትዮጵያ የባህር በር ለማግኘት በምታደርገው ጥረት የተነሳ ኤርትራ ስጋት እንደገባ በመጥቀስ ኢትዮጵያን የማተራመስ እና የመከፋፈል ዓላማ አላት ሲልም ከሷል። ሚኒስቴሩ ኤርትራ ይህንን ጸባጫሪ ተግባሯን እንደ አስቀድሞ የመከላከል መንገድ ተጠቅማለች በማለት ይህን አይነት ሙከራ ኤርትራ ለዓመታት ኢትዮጵያን ለማፈራረስ የምታደርገውን ጥረት ለመሸፈን የምታቀርበው ሰበብ ነው ሲልም ገልጿል። የኢትዮጵያ መንግስት ህወሓትና ኤርትራ ጦርነት ለማወጅ በጥምረት እየሰሩ ነው ሲል በከሰሰበት ደብዳቤ ህወሓት በሰጠው ምላሽ የውጭ ዳይ ሚኒስቴሩ በአደገኛ ሁኔታ እውነታን እያዛባ ወራሪውን እንደ ተጎጂ ተጎጂውን እንደ ወራሪ አቅርቧል ብሏል። የኤርትራ መንግስት ጦሩን ከኢትዮጵያ ጎን በማሰለፍ በትግራይ የተካሄደው ደም አፋሳሽ ጦርነት ላይ የተሳተፈ ሲሆን ከፕሪቶሪያው ስምምነት በኋላ ግንኙነታቸው ዳግም ሻክሯል። ባለፈው ዓመት ሰኔ ወር ላይ ኢትዮጵያ ለአሜሪካ የውጭ ጉዳይ ሚኒስቴር ኤርትራ ከዋት አንጃና ሌሎች ታጣቂ አካላት ጋር በክረምት ወራት ጥቃት ለመሰንዘር እየተባበሩና ቅንጅት እየፈጠሩ ብሎ መክሰሱ ዘግቦ ነበር። ይህንም ተከትሎ ኤርትራ በሰኔ ወር አጋማሽ ላይ የኢትዮጵያ መንግስት ለጦርነት አጀንዳ ድጋፍ ለማሰባሰብ የከፈተው ዲፕሎማሲያዊ ዘመ መረጃን አጠናክሯል፣ ስትል መክሰሷ ይታወሳል። በሐምሌ ወር ደግሞ በተባበሩት መንግስታት ድርጅት የኢትዮጵያ ተወካዮች አምባሳደር ጸጋ አብከበቦ የኤርትራ ጦር አባላት በኢትዮጵያ ድንበር ላይ አካባቢዎች ተቆጣጥረው እንደሚገኙና የከፋ ጥሰቶችን መፈጸም መቀጠላቸውን ሪፖርቱ ያወጣ እንደሆነ ለመንግስታት ድርጅቱን ገልጸዋል። ኤርትራ በበኩሏ ዓለም አቀፍ ማህበረሰቡ በሚያውቀው ድንበሯ ተወስና እንዳለች ገልጻ ይህንን የአምባሳደሩን ወቀሳም አጣጥላለች። ሌተናል ጀነራል ጻድቃን ገብረትን የትግራይ ህዝብ ከሻቢያ መንግስት ጋር የሚደረግ ትብብር ወይም ጽምዶ አልፈልግም ነው ያለው አሉ። ትግራይ የሚገኙት የህዋት አመራሮች ከሻቢያ ወይም ከኢሳያስ መንግስት ጋር ሽርክና በመፍጠር ጦርነት ለመቀስቀስ እየሰሩ እንደሚገኙ የቀድሞ የትግራይ ጊዜ አስተዳደር መሪ ሌተናል ጀነራል ጻድቃን ገብረትን ሳይ ተናግረዋል። ይህን የተናገሩት ኤንቢሲ ኢትዮጵያ ከተባለ ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ነው። ሊትናል ጀነራል ጻድቃን የህዋት ሰዎች ከኢሳያስ መንግስት ጋር በማበር ጦርነት ለመቀስቀስ እየሰሩ ያሉት የወንጀል ስራዎችን ለመሸፈን እንደሆነም ጠቁመዋል። የወንጀል ስራዎችና ወደ ጦርነት የተገበበት ውሳኔ ራሱ የቀድሞ ጦርነት አካውንተብል መሆን አለበት ብለዋል ሌተናል ጀነራሉ እጅግ በጣም ብዙ የጠፋ የተሰረቀ የተዘረፈ ንብረቶች ወርቅ፣ መሬት፣ ገንዘብ እንዳለ ጠቁመዋል። በዚህ ወንጀል ተግባር ውስጥ በግልጽ የሚታወቁ ትላልቅ አመራሮች እንዳሉበትም ገልጸዋል። እነዚህ አካላት የወንጀል ስራዎቻቸውን ና የፖለቲካ ስልጣን ፍላጎታቸው አንድ ላይ እንደተቀላቀለ ይህንን ለመከላከል ወይም ከሰሯቸው የወንጀል ስራዎች ነጻ ለመሆን የሚያስችላቸው አንዱ መንገድ ጦርነት መፍጠር እንደሆነ እንደሚያምኑ አመላክተዋል። ለዚህም ከኢሳያስ መንግስት ጋር መተባበር ነው ጽምዶ ብለውም እየሰሩ እንደሆነም ገልጸዋል። የትግራይ ህዝብ እያንዳንዱን የሚያደርጉትን እንቅስቃሴ አውቆባቸዋል ያሉት ሌትናል ጀነራሉ የትግራይ ጄኖሳይድ ኮሚሽን ባወጣው ጥናት በትግራይ ጦርነት ወቅት 75 ፐርሰንት የግፍና የወንጀል ስራዎች የሰራው የኤርትራ ሰራዊት እንደሆነ ማመላከታቸውንም ተናግረዋል። ሰው የገደለው ሴቶችን የደፈረው ሴቶች ማዕፀን ላይ ያልሆነ ነገር ያስገባው የኤርትራ ሰራዊት እንደሆነም ገልጸዋል። አክለውም ነፍሰ ገዳይ የሻቢያ ወታደር ነው፣ የማህበረ ደጎ ነፍሰ ገዳይ የሻቢያ ወታደር ነው፣ የማርያም ደናግላን ነፍሰ ገዳይ የሻቢያ ወታደር ነው፣ ደቡብ ትግራይ እራያ ላይ መጥቶ በመቶዎች የሚቆጠሩ ሰዎችን ረሽኖ የሄደው የሻቢያ ወታደር ነውም ብለዋል። ህዝቡ ይህንን የወታደራዊና የፖለቲካ መሪዎች ፍላጎት እንዲሁም የሚያደርጉትን ግንኙነት ስለሚያውቅ ከሻቢያ ጋር የሚያደርግ ትብብር ወይም ጽምዶ አልፈልግም ነው ያለው ሲሉም ተናግረዋል። ከእነሱ ጋር በወንጀል የተሳሰረ ካልሆነ በስተቀር ህዝቡ ከኢሳያስ መንግስት ጋር መተባበር ጥፋት እንደሚያመጣ አምኖ አልተቀበለም ሲሉም አክለዋል። እነዚህ ጦርነት እንዲነሳ እየፈለጉና እየሰሩ ያሉ አካላት በኤርትራ በሱዳን በኩል ጥይት፣ ጠመንጃ እንደሚያስገቡ የጦር መሳሪያዎች እንደሚያግዙ ይህንንም ሰው እንደሚያውቅ ሌትናል ጄኔራል ፃድቃን ገብረትንሳኤ ተናግረዋል። ሌትናል ጄኔራሉ በትግራይ ጦርነት ወቅት ጦሩን እየመሩ በኋላም ስምምነቱን ተከትሎ በትግራይ ጊዜ አስተዳደር ውስጥ ከፍተኛ አመራር ሆነው የሰሩ አለመግባባትም ሲፈጠር ትግራይ ለቀው የወጡ አንጋፋ የትግራይ ጀነራል ናቸው በተያያዘ ዜና የቀድሞ የትግራይ ጊዜ አስተዳደር አመራር ሌትናል ጀነራል ፃድቃን ገብረትንሳኤ ታደሰ የሚገባውን እድል አግኝቶ ነበር ያንን እድል አባክኖታል እሱን የማስወግጀው ጊዜ አሁን ነው ሲሉም ተናግረዋል ሰራዊቱን አደራጅቶ አንቀሳቅሶ በየጊዜው ቀጣይ የሆነ ተንኮል በመስራት መንግስት እንዳይሰራ ያደረገው እሱ ነው ያሉ ሲሆን እሱ ብቻ ግን አይደለም የሰራዊቱን መዋቅር አስተካክሎ የተሻለ የጸጥታ ስራ የሚሰራ አካል ሊያደርገው ይችል ነበር አልሆነም የሰራዊቱ ኑሮ ስልጠና ምናምን በሰራዊቱ ደረጃ እንኳን ሊታሰብ ያም አልተደረገም፣ ብለዋል ለትግራይ ከሚሰጠው እጅግ በርካታ መጠን ያለው ግራንድ በጀት ከ60 እስከ 70 ፐርሰንት የሚሆነው ወደ ሰራዊቱ ይገባ እንደነበር የገለጹ ሲሆን ይህም ሆኖ እያለ ግን ሰራዊቱ ጫማ ባለማግኘት፣ ልብስ ባለማግኘት፣ ሕክምና ባለማግኘትና ኑሮውን ባለመስተካከሉ ሲያማርር እንደነበረም ጠቁመዋል። ይህን ምሬት ደግሞ ጊዜያዊ መንግስቱ ነው አንተ ላይ ችግር እየፈጠረ ያለው በማለት ራሱ የፈጠረውን ችግር ለጊዜያዊ መንግስቱ መምቻ እያደረገ ነው ሲሉም አክለዋል። ቀጥሎም የራሱን ስራ በደንብ አልሰራም የጊዜያዊ መንግስቱንም ስራ አደናቅ በላዩ ላይ ተንኮል ፈጽሟል። መፈንቅለ መንግስትም ፈጽሟል። ይህን እያለም ቢሆን ተሸልሟል። የኢትዮጵያ መንግስት ነው ስልጣኔ ሰጠው ሲሉ አብራርተ የሰጡበት የራስ ምክንያት ሊኖር ይችላል። እኔ አላውቅም። እኔ ወደዛ መምጣት የለበትም የሚል አመለካከት ነበረኝ። ለምን እንደመጣ ግን እኔ ላብራራ አልችልም ነው ያሉት ሌተናል ጀኔራል ፃድቃን ገብርትን ሳያስከትለውም። ያም ሆነ ይህ ግን እድል ሰጠ ነው። እድሉን ግን አባከነ። ስድስት ወር ነው በዓለም አቀፍ ህብረተሰብ ፊት የተሰጠውን ስራ አንዱንም አልሰራም። እሱ ብቻ ግን አይደለም። አሁን እሱ የሚመራውን መንግስት የሚባለውን ነገር ዜሮ አድርጎታል። ወታደሮችና አንዱን አፈንጋጭ ፓርቲ በአንድ ላይ ተሰባስቦ የያዙት የእነሱ ተላላኪ ከሆነ ይህ መንግስት አይደለም። የትግራይ ችግር አይፈታም፣ አልተፈታም፣ ለወደፊትም አይፈታም ሲሉ አጽንኦት ሰጥተዋል። ስለዚህ የኔ አመለካከት መንግስት እሱን ማስወገድ አለበት ነው ያሉት ጀነራሉ። ስልጣኑ የመጣው ከማዕከላዊ መንግስት ነው። ቲፒኤልፍ ጠይቋል፣ እሱ ይሁንልኝም ብሏል። ግን የጊዜያዊ መንግስት አወቃቀር በሚፈቅደው መሰረት ማዕከላዊ መንግስት ነው ይህንን የሚወስነው። ወስኖ ደግሞ ታደሰ ይሁን ብሏል። ስድስት ወር ቆይቷል። ስድስት ወር ቆይቶ ከተሰጡት ስራዎች አንዱንም አልፈጽምም ብቻ ሳይሆን የእነሱን ተጻራሪ አድርጓል፣ በማለት ለአብነት የሚሆኑ ማሳያዎችንም ጠቅሰዋል። ለዚህም ከስምምነቶቹ አንዱ ከውጭ ኃይሎች ጋር ግንኙነት አይደረግም እንደሚል አንስተው ታደሰ ከሻቢያ ጋር ተገናኘ አልተገናኘ የማውቀው ነገር የለኝም ግን የእሱ ወታደሮች ናቸው የሚገናኙ ያሉት ከእሱ ጋር አብሮ የሚሰራ ፓርቲ ነው እየተገናኘ ያለው የማቆም ግዴታ ነበረበት፣ አላቆመም ይሄን ያሉ ሲሆን ይህ ከፕሪቶሪያው ስምምነት ውጪ ነው፣ ለማዕከላዊ መንግስት ማሴር ነው። ማዕከላዊ መንግስትን ለማውደቅ ኢትዮጵያ ውስጥ ትርምስ ለመፍጠር ማሴር ነው በማለት አስረድተዋል። ከሁሉም በላይ ደግሞ የትግራይን ህዝብ ችግር እያባባሰ መሄዱንም ችግሩም እንደማይፈታ አመላክተዋል። ስለዚህ ማዕከላዊ መንግስት የትግራይን ህዝብ ብሶት እንኳን ለመፍታት ብሎ ጨርሶ እየወደቀ ባለበት ወቅት ወድቆ ከመጨረሱ በፊት ይህንን ጉዳይ መፍታት አለበት ብለን የምናምነው ያሉ ሲሆን ያስቀመጥናቸው ዓላማዎች ህዝብ ለማሰባሰብ ኃይል ለማሰባሰብ ብለን ነው ያስቀመጥ ነው በማለት ለዚህ ሁሉ ግን ሻቢያ አንድ ቅድመ ሁኔታ እንዳስቀመጠም አስረድተዋል። ያ ቅድመ ሁኔታ ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም ሲሉ የቀድሞ ትግራይ ጊዜ አስተዳደር አመራር ሌተናል ጀነራል ጻድቃን ገብረትንሣኤ ገልጸዋል። በህዝብ ቁጥር መጨመር ምክንያት ኢትዮጵያ ለ67 ሚሊዮን አዳዲስ ሰራተኞች የሥራ እድል ማዘጋጀት አለባት ተባለ። በኢትዮጵያ እየጨመረ በመጣው የህዝብ ቁጥር ምክንያት በመጪዎቹ ዓመታት ለ67 ሚሊዮን የሚሆኑ አዳዲስ ሰራተኞች የሥራ እድል ለመፍጠር ግዴታ እንደሚኖርባት አዲሱ የዓለም ባንክ መረጃ አመላከተ። ይህም በአፍሪካ ከሰሐራ በታች ካሉ ሀገራት ከናይጄሪያና ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኢትዮጵያ በሦስተኛ ደረጃ እንድትቀመጥ የሚያደርግ ከፍተኛ ፈተና ነው። የዓለም ባንክ በሰጠው መረጃ መሰረት በኢትዮጵያ በተለይም እንደ አውሮፓውያን አቆጣጠር እስከ 2050 ዓ ም ድረስ ከ15 ከ64 ዓመት የሥራ ዕድሜ ክልል ውስጥ የሚገኙ የህዝብ ቁጥር እድገት እጅግ ፈጣን ከመሆኑ የተነሳ ይህን ያህል ተጨማሪ የሥራ ዕድል መፍጠር ይጠይቃል። ተቋሙ የዚህን ፈተና መክበድ ምክንያት ሲያብራራ የኢኮኖሚ እንቅስቃሴ አጥጋቢ አለመሆኑና ፈጣን የህዝብ ቁጥር መጨመሩን አክሏል። ኢትዮጵያ ከኒጄሪያ እና ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ከታንዛኒያና ከዩጋንዳ ጋር በመሆኑ በአፍሪካ ከሰሐራ በታች ከሚጠበቁ አጠቃላይ የሥራ ዕድል ፈተና ግማሽ ያህሉን የሚሸፍኑ አምስት ሀገራት ውስጥ አንዷ ነች። የዓለም ባንክ ሪፖርት እንዳመላከተው አፍሪካ ከሰሐራ በታች ካሉ ሀገራት ለእያንዳንዱ ህዝባ የሚፈልገውን ያህል ደሞዝ የሚያስገኝ ስራ ለመፍጠር እየተቸገረች ነው። ይህም ወደ ከፍተኛ የችሎታ በታች ስራ፣ ያለፍላጎት የግል ስራ መተዳደር እና መደበኛ ባልሆነ የስራ ዘርፍ መመደብ ምክንያት ሆኗል ሲልም አስታውቋል።